አንቺ በቃ ስራሽ መዝናኛ አደረግሽው አይደለም እንዴ? ምነው ትዬ ስራ የምትመጪው በቃ ሲመችሽ ሲመችሽ ሆነ አይደለም? አረ፣ እንደዛ አይደለም። አባዬን የሚጠብቅልኝ ሰው አጥቼ እየፈለግኩኝ እኮ ነው። የት እንዳይሄድብሽ? አይወርም። ኧረ ትዬ እንደዛ አይባልም። ለምንድን ነው የማይባለው? አባዬ ታማሚ እንደሆነ እያወቁ ዶክተር ደውሎ ሊያናግረኝ እንደሚፈልግ ነግሮኛል። ማንን? እርሷን። አዎ፣ ስለ አባትሽ ጉዳይ ሊያናግረኝ እንደሚፈልግ ነግሮኛል። ምን? እንዴት? ምንድን ነው የሚያደናብርሽ? ትታደናበርኩኝ እንዴ? አባትሽ ደህና አይደለም። ምን ሆኗል? አረ፣ አባዬ እንኳን ምንም አልሆነም። እና ዶክተር ሊያናግረኝ የፈለገው ምንድን ነው? እኔ እንጃ ትዬ፣ እኔ አላውቅም። አሁን አትደናበር። ምን እየሰራች ነበር? ምግብ እየሰራው። አንቺ ስራውን ንቀይ ስትቀሪ ልጆች ሰርተው እንዳበሉኝ አልሰማሽም? አረ ትዬ፣ እኔ እኮ ስራውን ንቀይ አይደለም። ተይ እባክሽ

እንዴት፣ ለምንድን ነው እስካሁን ያላባረረችሽ እንዴ? ምን እያልሽ ነው አስቴር? ቆይ ወዴት ነው የምታባረረት? ምን አደረግኩኝ? ማማ አስቴር ሽያለች፣ አሳመደች እኮ። እስኪ መጀመሪያ ተረጋጊ። ድሮም ለሰራተኛ ፊት መስጠት ይሆን። ልጅ ነኝ ብላ መምጣቷ ሳያንስ ለማልጋ ላይ ትሞላቀቃለች ነው። ማን ይመስላች ነው አያቴ? አዎ፣ ምና ለቅድሞስ? እሷማ ሰራተኛችን ናት። እየቀለሽ ነው? አለ ሰላም የዲኤን ምርመራ ውጤት ለዛሬ ጠብቀን ነበር። ነገር ግን የዲኤን ምርመራ እንዲረጋገጥ ለትንሽ ቀን አራዝሞታል። ያው ዲኤን ምርመራ እስከመረጋገጥ ድረስ ግን የነሰላም ሀያት፣ ያው ሜላት ሀኒ ልጄ ናት ብላ ሀኒን ተቀብላታለች። አሴት አሴቲቺ ናት ብላ አንን እንዳየች አንን ተቀብላታለች አቶ መስፍንም እንደዛ ያው እነሰላም ሰላም አስ ምናሴ ሁሉም ተቀብሏታል እናም እርግብም ይህንን በማየት ያው ጭንቀት ውስጥ ገብታለች ምን አይነት ቤት ነው ምን ጉድ ውስጥ ነው የገባውት እያለች እየተጨናነቀች አይተናል አሁን ላይ ሀኒ ሀያቷ እንደዛ ስላለች በጣም ደስ ብሏታል። ወይዘሮ ሜላት ግን ሀኒዬን በጣም እያሰቃያት ትገኛለች ማለት ነው። እቺ ምን አይነት ነው ያመጣብኝ እያለች ሀኒን እያመነጫጨቀቻት ትገኛለች። ያው ባዩሽም ይሄ ምርመራ ብቻ ይረጋገጥ እንጂ ልክሽን አሳያለው ከዚህ ቤት ነው ማስወጣሽ እያለች አኒ ላይ እየዛተች ትገኛለች። ምንም ቢሆን እንኳን ምን ያናድዳታል? ልጇም ሆነች አኒ ውሸቷም ሆነ ግን ለምንድን ነው በትግስት የማጠብቀው? ሀኒን ግን የማይሆን ነገር ቃላቶችን እያወራቻት ሀኒን እያስከፋቻት ነው። ሀኒ ግን ሁሌ ጸባዋን ችላ ለአባቷ እመን ብላ ሁሉንም ችላ እየኖረች ነበር። አሁን ላይ ግን ከአቅሟ በላይ ሆነውባታል። ወይዘሮ ባዩሽም ያው አሴትም አርግብም ያው በዶክተር ተማምኖ እየጠበቁ ነው ያሉት። የምርመራው ውጤት ምን እንደሚሆን አይታወቅም። ያው ያው ወይዘሮ ማለትም ለሀኒ ምንም እያሰበችላት አይደለም። በጣም እያሰቃየቻት ነው። የነ ሰላም ሀያትም ትክክለኛ አሴት የወይዘሮ ሜላት ልጅ እቺ ናት ብላ ያው ተቀበላታለች ወይዘሮ ሜላት ግን በጣም እየተበሳጨች ትገኛለች። በጣም ንዴት ውስጥ ገብታለች። ሀኒን በጣም እያሳቀቀቻት ነው። እና የና ሰላም ሀያት ሀኒን መቶ በመቶ ልጃቸው እንደሆነች አውቃለች ማለት ነው። እርግብ ደግሞ ያው የድሮ ትዝታዎችን እያስታወሰች ሀኒ በልጅነቷ ሀያቴ ምሳሌ አምጣልሽ፣ ምሳሌ ስራልሽ የምትለውን እያስታወሰች ነበር። የነ ሜላ የወይዘሮ ሜላት እናት የነ ሰላም ሀያት ማለት ነው። ወይኔ ልጄ እያለች ነበር። ሀኒ ኪችን ውስጥ ስራ እየሰራች ነበር። ምኖ ስራሽ መዝናኛ አረግሽ፣ በፈለግሽ ሰዓት ነው እንዴ የምትመጪ? አባዬና ሞብኝ ነበር። እሱን የምጠብቅልኝ ሰው አጥቼ ነው። ምኖ በሮ መሄድ መስሎች ነው አለቻት አረ እትዬ እንደዛ አይባልም አባቴ እኮ ታማሚ ነው፣ እያለቻት ነበር። ዶክተር ደውሎ እንደምፈልገ ይነግሮኝ ነበር። ምን ነው እትዬ በሰላም እያለች፣ ምንድን ነው ተደናበርሽ? አለቻት። ምን ያደናብርሻል አሁን አትደናበሪ። ምን እየሰራሽ ነበር ብላ እያመነጨቀቻት፣ ምን እየሰራሽ ነው ስትላ፣ ምግብ እየሰራው። አንቺ ስራውን ንቀሽ እንደቀረ ስቀሪ ልጆቹ ምግቡን ሰርቶ እንደበሉ አልሰማሽም? አለቻት። አረ እትዬ እኔ ስራውን ንቀ አይደለም፣ ተይ እባክሽ። አሁን ምንድነው እየሰራሽ ያለሽ? የእርሶ እናት ምግብ አዘጋጅልኝ ብሎኝ ላዘጋጅ ነው። ደግሞ ጨው እንዳታበሺ ማዬ፣ ጨውና ባሪያት ትበላ አልጫ ነገር አዘጋጅላት እያለች ኮስቶር እያለችባት እንም እየሳቀች ትዬ ስትል ምን ትመስላለች፣ ምን ትመስላለች እቺ። ይቅርታ ይቅርታ አትበይኝ፣ ያለቻት ነበር። ምንም ጥፋት ብታጠፋ ለሰው ልጅ ክብር ይኖራት ነበር። ወይዘሮ ሜላት ግን አሴት እርግብ ጋራ ተፎካከርሽ ብላ የኔን አውቀሽ ነው ውሸትሽን ነው እያለቻት ሀኒን ሁልጊዜ ትገፋታለች ማለት ነው። እውነት መቼም ተደብቃ ትቀርም። ነገ እውነቱ በወጣ ግን ምን ይሰማት ይሆን? በጣም ያሳዝናል። ሀኒ ውሸቷን ቢሆን ራሱ እንደዚህ አይደረግም። ይቅርታ ስትል ይቅርታ አትበኝ እንቅርት ያሸክምሽ እያለቻት ነበረ። አኒም በጣም ደነገጠች። እቺ ዳ እፍ ብላ በሩን ዘግታባት ወጣች። አኒም በጣም ተበሳጨች እና ለቀሰች። ወይኔ አምላኬ፣ እች ሴትዮ ምን ነክቷት ነው እንዲምትሆነው እያለች ፍ አሁን እናትነት ቀርቶብኝ ሰራተኛ ሆኜ በቀረው እያለች ነበር አኒ ምን ፈረደብኝ እያለች ነበረ ማለት ነው። እናት ቀርቶብኝ ሰራተኛ ሆኜ በቀረው እያለች ነበር። በጣም ከአቅሟ በላይ ሆነባት እና ወይዘሮ ሜላት በጣም ተቀያየረችባት ማለት ነው። ለእኔ ምንም ሬስፔክት የሚባል የላትም። ከዛ ሀያቷ እርግብ አልጋ ላይ ቁጭ ብላ ነበረ። እቺ ደግሞ ማናት? ሰላም ልታስተዋውቃ ስትሄድ ግብዬ ሀያት ሀያታችን ሰላም ባያት እያለች ነበር ሜላን ሜላት እንዴት እስካሁን አላበረረችሽም? መጫወቻ አረግ እያለች እርግብን እያናገረቻት ነበረ። አንቺ ምን ያህልሽ ነው ሀያት እያለች ሰላም ደነገጠች። ወዴት ነው ምታባራት? እናደረግኩኝ ማማስተር እያለች ነበር። ለነገሩ አንቺ ምንታደርጊ ሁሉ ነገር እሺ ብላ አስለመደችሽ እያለቻት ነበረ። ሰራተኛ አኔ ልጃቸው ሆና እርግብ ሰራተኛ መስላት ነበረ። ያው እሷን እንደ ሰራተኛ ነው የቆጠረችው፣ እንደ አቶ መስፍን ማለት። አቶ መስፍን እርግብን ሰያት እቺ ሰራተኛ ናት ብሎ ነበር። ቆንጆ ሰራተኛ ነው የምቀጥሮ ሜላት እያለ ነበር። ከዛ እርግብ እኔ ኮ ልጃችሁ ነኝ እያለች፣ እነርሱ ግን ሊያምኗትና ሊቀበሏት አልቻሉም። ጓደኛ እየቀለሽብኝ ነው። አረ እየቀለድኩሽ አደለም ማያቴ። ጓደኛዬ የነሽ ስልሽ ከሰራተኛ ጋር ተቀልጅብኛለሽ? ስትል እማማ እማማ ስቴድ እስቲ ተረጋጊ እያለች ነበረ። እርግብም ግራ ገባት። ላሙናት ዋና እኔ አሴት ነኝ ያለች ነበረ። ያው አበስ ገበርኩ። ምን አይነት ዘመን ላይ ነው የደረስነው? ሰላምን ታያንች አት ብኖርሽ ምን አለበት? ምን አደረገችሽ? ይሄ ነው መፍራት፣ ብላ እዛ ጥላት ስትሄድ እርግብም ደነገጠች! እናንተ ልጆች ምን እየሆናችሁ ነው እያለች ነበር። ማስረጃ ምን ያደርጋል ዋና የእናትነት አንጀት ነው ስትል የእናትነት አንጀት ነው ስትላት፣ እናቴ እትዬ እኔን ውሸታም እና ሌባ አድርጎ ነው የሚያስቡኝ እያለች ሀያቷ ጋር ስታወራ፣ ሀያቷም ደግሞ አንቺ ውሸታም ሌባነሽ አይደለውም። እኔ እንደዚህ አይነት ነገር ነግቶኝ የማያውቅም። በእርግጥ ግን እና ትዬ እውነት አላችሁ። ት ምን አይነት እውነት ነው? ለረጅም ቀን እዚህ ቤት ስኖር አንድም ቀን ቤተሰቦች እንደጠፋው እና በሌላ ሰው እንዳሳደገኝ ተናግረ ያላቅም አሁንግን ልጅ ነኝ ብሎ ሌላ ሰው ስመጣ እኔም ልጅ ሲል ባይቀበሉትም አይገርመኝም። እስኪናይ ናይ ተቃመጪና ታሪክሽን አውሪልኝ። አይትዬ ከመጡብኝ ጥሩ የሆንም ባይሆን እና ምግብላ ምግብ ላቀርቡሎት እያለች ሰዳ እጄ ታጣብ ነበር። እማዬ እኔ እያለውማ አይሆንም፣ አረታይ እያሏት ነበረ። እጃቸውን አስታጥበ ልጀ ቆንጆ ተባረኪ ብላ ብሩክኔ እያለች አሁን ምግብ ላቀርብልሽ ቆንጆ ምግብ ነው እየሰራሁልሽ እማማ ስትል የዱሮ ትዝታውን እያስታወሰች አያቴ ላስታጥብሽ እንደምን ሊሆን ብለሽ ምግብ እንድትበይ ነው እያለች የዱሮ ትዝታዎችን እያስታወሰች ነበር። ሀያቷ ዝም ብለሽ እኮ ነው የኔ ቆንጆ፣ እናትሽ ስትመጣ ይደርሳል እያለቻት ነበረ በልጅነቷም እንደዛ እሷ ስት ስትመጣ ቤታቸው እንደዛ እያንከባከበቻት ነበር። ያንን ሁሉ እያስታወሰች ነበር። አኔ ግን አልተቀየረችም፣ ልክ እንደ ዱሮ ናት። የልጅነት ጸባዋ አልተቀየረም። ማን የሰራ ምግብ ነው የምበላ ስትላ ማየት ቆንጆ ምግብ ሰርታለች ታ ነው የሄደችው ብላ ያንን ልታቀርብላት እያሳጠበቻት ነበር። ያንን እያስታወሰች ነበረ ማለት ነው። በልጅነት ሆም እየመረቀቻት ነበረ። አሁንም ስትመርቃት አሚን አሚን እያለች ነበረ ማለት ነው። በእርግጠኝነት አምናለች አኒ ልጃቸው እንደሆነች። ሜላት ግን ያው የወይዘሮ ባዮሽን ወሬ ስለሰማችና ለረጅም ዓመት እነሱ ቤት ስለሰራች እንዴት ዛሬ ልጅ በፊት ሀሴ ሳትመጣ በፊት አሴት ብዬ ሳለቅስ ጊዜ ለምን አልተናገረችም በማለት ወይዘሮ ሜላት አኒም በጣም ጥምድ አድርጋ ይዛታለች። አኔ የምትዋሽን ይመስላል። አኔ ግን ማስታወሻ የእሷ ፎቶና የሷ መስቀል ባይገኝ እርግብ እጅ ውስጥ አኒ መቼም ቤተሰቤ ብላ አትናገርም ነበር። ይች ብለ የመጣችሁ ማነት ስትል አወዘገበች። ሻ የሌለች እባብ እያለች አ እየሰደቻት ነበር። ማንን ነው እባብ የምትያ? ሰራተኛ ነኝ ብላ ገብታ ልትወርሰኝ ተዘጋጀች። ግን ልብ ብለሽ ተመልክተሻታል? እኔማ በቆዳዋ ተታልዬ ተሸወርኩላት። ሁለ ነገሯ አሴትዬ ነው የምትመስለው። ሰው እንዳት መስልሽ። ብቻ ይሄ ምርመራ ይምጣ እንጂ ከቤት ነቅዬ ነው ማስወጣት። አንዳንዴ መጠርጠራ ይከፋ። ምን ብዬ ነው የምጠረጥረው? እያለች እኔ እንደሆነ አስራ ስድስት ዓመት ስፈልጋት የነበረችው ልጄን አግኝቻለሁ። ሜላት እዬ አረሄም ችኩለነት ሽንታ ያለች እየመከረቻት ምንም ሊገባት አልቻለም። አንድ ቀን ያጠፋሻል እማዬ። ስለ እሷ ልታወሪ የመጣሹ ስለ ሷ ከሆነ መቼ ማንግባባ፣ ለምንድን ነው ማንግባባው? ዋና ጉዳይ እንኳን ከአንቺ ጋር ከልጆቼ ጋር መግባባት አቅቶኛል። ይህ ምን ማለት ነው? ይሄ እናቷን ጥላ ወጣች ተናዳ ማለት ነው። አኒ ልጅሽ ናት። ትንሽ ምን ይመስልሻል? አስቢ እያለቻት ነበረ። እሷ ግን ምን መስማ የጥጥ ነው። ይቺ ምርመራ ብቻ ምርመራ ብቻ ይረጋገጥ እንጂ አኒን ከዚህ ቤት መንቅሬ ነው ማስወጣት፣ እያለች ነበረ። ልክ ባዩሽ እና እርግብም ው የሆነ ሴራ የሆነ ነገር አድርገዋል። ዶክተርም ተቀያይረዋል ማለት ነው። ያንን ወረቀት የምርመራ ውጤቱ ከተቀየረ ሀኒ ለአንዴና ለመጨረሻ ከዛ ቤት እንደምትወጣ አምናለው ማለት ነው። ወይዘሮ ዋዩሽ በጣም እየዛተች ነው። እግዚአብሔር ረድቷት ደግሞ ያንን ምርመራ ካል ካልተቀየረ የምርመራ ውጤቱ ካልተቀየረ ሀኒ ልጃቸው ሆና ወይዘሮ ባዩሽ እና እርግብ ደግሞ ለህግ ይቀርቡና ሁኔታው ወጥቶ ወይዘሮ ሜላት ደግሞ ሀኒን የበደለቻት በደል ሀኒን ይቅርታ ጠይቃ ይህም ሁኔታውን ለአውቃ አባቷ ጋር በሰላም የምትኖር ይመስለኛል። እናንተስ ምን ትላላችሁ? ይህ ሜላት ብለ እናቷን በጣም ተገርማለች ሜላት ሀኒ በልጅነቷ ስታደርግ የነበረውን ሁሉ እያስታወሰች ነበር። ሀያቷ ሀያቷ ዱሮ አቡካዶ ገዝታ ትመጣ ነበረ። ቤቷ ሰላም አቡካዶ ተወዳለች። ሀኒ ግን አቡካዶ ሳይሆን ሙዝ ነው የምትወደው። ለእሷ አቡካዶ ለሰላም ደግሞ አቮካዶ ለሷ ሙዝ ይዛ ነበረ። ያንን ሁሉ እያስታወሰች ነበር። አባባ ኖላዊ ወይም ደግሞ አኔ አቮካዶ እንደማትወድ እየተናገረ ነበር። ከልጅነት ጀምሮ አኔ አቮካዶ አትወድም እያለ ነበር። እውነቱ በዙ ራሱ ማወቅ ይቻላል። እና የተከበራችሁ የቻናሌ ቤተሰቦች የነበረን ቆይታ ይሄን ይመስላል። ኖላዊ ድራማ ሁላችሁም ገብታችሁ ተከታተሉ፣ ብዙ ነገር ትማሩበታላችሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው።